አሰላሙ አለይኩም ወራህመቱላሂ ወበረካቱ ድር የተከበራችሁ የሸቃ ሜዳ ቤተሰቦች እንደምንሰነበታችሁ? ከኔ ጋ ሁሉ ሰላም ሁሉ አማን ነው። እንግዶቹ ጥርግ ብለው ሄዱ። ኢድን ሌሊቱን እያከበርን ነበር እና እነሱ ከሄዱ በኋላ ስ ስጦታዬን መክፈት ጀመርኩና ለእናንተ ቃል እንደገባሁላችሁ ትዝ አለኝ። በነገራችን ላይ ሁለት ነገሮች ነው ገና ያየሁት። እዚህ ውስጥ ያለኝ ከፍቼ ካሳ ነው፣ እዚህ ጋር ደግሞ ሻማ ነው። ከዛ ከማማ ይህም በስጦታ መልክ ነው የሚሰጠው እና አንዳንዶቻችሁ ብር ሳይሰጣችሁ ምናምን፣ ወይም ደግሞ ብር ተሰጥቷችሁ በጣም ትናደዳላችሁ። ብር ባይሰጡ ምናምን አይባልም፣ ያለውን መቀበል ነው እና ከዚህ ኪስ ያወጣሁት ይሄ ነው ሰፊ ይሄም አለ። ምንድን ነው? ሲቆሎ ይዛሪ መጫወቻም እንዴ እንደዛ አይነት መራያ ነበር ግን መራያ ነው። አ መራያ መስተዋት ፊ የቁልፍ መያዣ ይሄ ያን የአንድት መዳም ነው እስከ ከማማው እስከ ካሳውና ከሻማው ማለት ነው። በነገራችን ላይ እኔ እናት ቤት ነው ያለሁት እና እናቷ ቤት ሁሉም ሰው የራሱን ሃዲያ ይዞ ተሰብስቦ ሲመጣ ከእያንዳንዱ ሰው ለህፃናቸውም ልጅ ውስጡ ለእኔም አንዳንድ ይደርሰኛል ማለት ነው። ያን ሁሉ ሰብስቤ ነው ማሳያቸው። ማስቲካ፣ ሀላዋ ምናምን ነው ይሄ እንደ ማንኛውም ቤት ሁሉም ቤት ያለ ነው። ፒ ፕሉስ አምስት አስር አስራ አምስት የመጀመሪያ ብር የኢድ ብር ኢንሻላህ፣ ሁሉም ይገኝ ከሁሉም ይገኝ። ይሄ አይጠቅመንም። አደ ታኒ ለሴትም ለወንድም፣ በክለተ ሻዕር የጸጉር በክላ ነው። ፍሉስ ሀያ ሪያል አምስት ሪያል ማሻላ አስር ሀያ ሰላሳ ብር ሰላሳ ብር ገብተናል ሰላሳ ሪያል ማለት ነው። ካሳው እንደዚህ ኩል ዓም ወአንቱ ቢከር የሚል ጽሑፍ ስላለበት ነው መሰለኝ። ኩል ዓም አንቱ ሁሉም አመት እናንተ ሚያሪያ መቶ ሀያ ሰላሳ አርባ መቶ አርባ እናት ቤት መስራት ደስ የሚለው ማለት ነው። እያንዳንዶቹ ልጆች ሲመጡ ይሄ ማንኛውም አመዳምናት ያመጣችሁ

ሀያ ብር አርባ ብር አርባ አምስት ብር ሀምሳ አምስት ብር ስልሳ አምስት ብር ያጢሃል አፍያ ምን ይባላል? በአንድ ላይ እንቆጥረዋለን። ቆይ ጠፋብኝ፣ የመጀመሪያው ስንት እንደነበር። መብሩክ እልኤድ ይላል ካርቶኑ

የእናንተ ሀዲያ እና የኔ ሀዲያ ይለያል። ለኔ ናት ቤት ስለምሰራ ነው። ደግሞ ባዶ ነው እንዴ? ኦ ይሄ ደግሞ እንትን ነው። የምወደው ስጦታ እንደዚህ ነው። ስለዚህ ሱብሃንአላህ፣ ሱብሃንአላህ የምትቆጥሩበት መስቆጥሩበት። ሀዲያን እየሰወርኩ ነው። ካሜራ እንዳትገቢ ከመጣች ነው። በዛ የሙስበሃ መቁጠሪያ ነው። ጓደኛዬ መስራ ነው ቤተሰቦች ማቶሪያል ሁለት መቶ ሀምሳ ምናምን ገብተናል። አረ ሶስት መቶ ገባ መሰለኝ። ያጀምራል ያሰላም ይስመላል። አሁንም አሁን ማቴሪያል ያሰላም። ሌላው ሐላዋ ነው

አምስት መቶ። ውስጥ አንድ ሁለት 3 አራት አምስት ሀቢቢ አምስት መቶ አምስት መቶ ሀምሳ ስልሳ ሰባ ይሄ ሀያ ነው። ዘጠና ይሄም ሀያ ነው። 110 ነፋስ እንዳይወስደው። 110 130 እነዚህ አምስት አምስት ናቸው። መቶ ሰላሳ መቶ አርባ መቶ ሀምሳ መቶ ሀምሳ ከመቼ ጀምሬ ነው የምቆጥረው? እንድን የቆጠርኩት፣ ጉድ እኮ ነው። ሳይሰሩ ሲመጣ ለካ ቁጥሩ የሚጠፋል። አስር ሀያ አርባ ስልሳ ሰማኒያ ዘጠና መቶ መቶ ሲደመረ ሀምሳ መቶ ሀምሳ 25354555655 ሪያል የሳኡዲ ሲባዛ በፊት ጠያሯ መጣች። ድምፅ እንዳይሰማ እያደረገችው ነው ጠያሯ። እና ምን ይባላል? ከዚህ ከብር እልቅ እያንዳንዷ ነገር ያሰጡኝ ለእኔ ትልቅ ነገር ነው። የእውነት ነው ምናት እና በጣም ነው ማመሰግናቸው። እኔ አረቦች በሚሰጡኝ ነገር ዝም ብሎ በቢጣ ዕቃ በምን በምን ማጥፋት ደስ አይለኝም እና ለኛ የእንድመጣ ያደረገልን ፈጣሪ ስለሆነ ማካፈል እንችላለን ለሌሎች ማለት ነው። እና ይሄን ይመስላል ሀዲያ የቤተሰቦቼ። በጣም ደስ ብሎኛል። ሁላማንቱም ቢፈየር ያም ላሳያችሁ ብዬ ነው። እኔ ለሌላ ነገር አይደለም። እናት ቤት ስለምሰራ ነው። የኔ መዳም በፊና ብላችሁ የራሳችሁን መዳም እንዳታማረሩ። ምክንያቱም የኔ አሁን ሴትዮ የኔ ዋናዋን ሰጠችኝም ጠዋት አሁን አልተሰጠውም ነበር ግን የእናት ቤት ስለሆነ ሁሉም ስጦታ ይዞ ይመጣና እንደዚህ የምታዩት እንደዚህ የፈረሽ ነው። ለምንድን ነው እዚህ ሁላ ነበር ልጆች ይዘው ሲጫወቱ ምናምን የነበሩት። ከዛ ሁሏም እያንዳንዷ መዳም ስትመጣ እያንዳንድ ሀዲያ ትሰጠኛለች። ያንን አሰባስቤ ነው ያሳየኋችሁ። ጉሉ ማሻአላህ ተባረከላ እሹፍኮም ለኸይር ማሰላሙ ሚን አል አይዲን ወሜነልፍአይዜን ቁልሰነ አንቶን ጠይቤት ደግሞ ማለት ነው። እንደዚህ ሰራተኛ ሁነን ከምንሰጥ መዳም ሆነን ለሰራተኞቻችን የምንሰጥ ያድርገንላችኋለሁ። በጣም ነው የምወዳችሁ። ይህንን ማን መቶ እንደሚያጸዳው አላቅም። የጣልኩትን እኛ ሰዎች ሰራተኞች ስለምናጸዳ ለሌላ አዚ መስጠት የለብንም ። ራሳችንን ማጽዳት አለብን። ብራችንን ወደ ኪሳችን እናስገባለን። እነዚህን ደግሞ ለማስታወሻ ለቅርስነት እናስቀምጣል። እንግዲህ ኢትዮጵያ ይዘ ሄደለብንም። እንደዚህ አይነት ነገር ስትሰጠውም ለቃቅማችሁ ኢትዮጵያ የምትወስዱ ከሆነ ስትስተፊዱ ሚዛን ነው መስጠፉት እንጂ ምንም አይሰራም። ነገሩ ብረት እኮ ነው። ብረትማ መጣል የለበት አይሰራ እና ወዳችኋለን። በቃ ቪዲዮ አላብዛባችሁ። ደግሞ ጉራ እንዳይመስላችሁ እኔ ቃል ስለገባሁ ነው ላሳያችሁ ብዬ እንጂ ለሌላ ነገር አይደለም። ጠይቅ አቡናይ እና ማሰላማ